ከደብረ ጽዮን ጋር ያበረው ጦር ማን ነው? መቀሌን የያዘው ያዘው የደብረ ጽዮን ጦር አርሚ 42 በትግራይ ክልል የነበረው ደም አፋሳሽ ጦርነት በፕሪቶሪያው ስምምነት ከተጠናቀቀ በኋላም በክልሉ አመራሮች መካከል ከፍተኛ ልዩነቶች መፈጠራቸው የአደባባይ ሚስጥር ከሆነ ሰንበት በት ብሏል ይህ ልዩነት ታዲያ እየሰፋ መጥቶ መፈንቅለ መንግስት የሚመስል አይነት አካሄድን ያስመለከተን ሲሆን የክልሉ ጊዜያዊ መስተዳደር ፕሬዝዳንት ጌታቸው ረዳ አዲስ አበባ ድረስ በመምጣት የፌዴራል መንግስትን ድጋፍ ጠይቋል። መቀሌ ያለው የትግራይ ኃይል ደግሞ የተለያዩ ከተሞችን በኃይል እየተቆጣጠረ የራሱን አመራሮች እየሾመ ይገኛል። በዚህ የመንግስት ግልበጣ ውስጥ ታዲያ የቀድሞ የቲዲኤፍ አንድ ክፍለ ጦር ትልቁን ሚና እየተወጣ ነው። አርሚ 42 የተሰኘው ሜካናይዝድ ክፍለ ጦር የትግራይን ዋና ዋና ከተሞች እየተቆጣጠረ ይገኛል። ለመሆኑ አርሚ 42 ማን ነው? የደብረ ጽዮን ክንፍ በማን ይደገፋል? የጌታቸው ረዳ ክንፍንስ ማን እየደገፈው ይገኛል? በዛሬው የሰሞነኛ ጥንቅራችን ለእነዚህ ጥያቄዎች ምላሽን እየሰጠን አብረናችሁ ቆይታን እናደርጋለን። እስከ ፍጻሜው አብራችሁን ቆዩ። ሁለት ዓመታትን ከዘለቀው ደም አፋሳሽ ጦርነት በኋላም የኢትዮጵያ መንግስትናም የትግራይ ኃይሎች በደቡብ አፍሪካ ፕሪቶሪያ ላይ በመገናኘት ተኩስ አቁም ለማድረግ የትግራይ ኃይሎች ትጥቅ ሊፈቱና የፌዴራል መንግስት ኃይሎችን ሊቀላቀሉ የሚያስችላቸውን ስምምነት ተፈራረሙ። ስምምነቱ በጋራ መግባባት የተፈረመ ቢሆንም ስምምነቱን በማስፈጸሙ ረገድ ግን ከፍተኛ ክፍተት እየታየ ቆይቷል። በቀድሞ የኢትዮጵያ ጦር አባላት የተቋቋመው የትግራይ መከላከያ ኃይል አሊያም በእንግሊዝኛ ምህጻረ ቃሉ ቲዲኤፍ ተብሎ የሚጠራው ኃይል በ2023 ታንክ፣ መድፍና ድሮንን የመሳሰሉ ከባባድ የጦር መሳሪያዎችን ለፌዴራል መንግስት ቢያስረክብም አርፒጂን ጨምሮ የተወሰኑ የቡድን መሳሪያዎችና የግል ትጥቆች በቲዲኤፍ እጅ እንደሚገኙ ይገመታል። በትግራይ በነበረው ጦርነት ከ300 እስከ 500 ሺህ ወታደሮች ተሳታፊ የነበሩ ቢሆንም በአሁኑ ሰዓት የግል ትጥቃቸውን ይዘው የሚገኙት ከ10 ሺህ እስከ 15 ሺህ እንደሚደርሱም ይነገራል። አርሚ 42 ማን ነው? በቲዲኤፍ ስር ከነበሩ ብርጌዶችና የጦር ክፍሎች መካከል አንዱ አርሚ 42 ተብሎ የሚጠራው ሜካናይዝድ ክፍለ ጦር ነው። በኢትዮጵያ አቆጣጠር መጋቢት 2012 በፈረንጆቹ ደግሞ ኤፕሪል 2020 የተቋቋመው አርሚ 42 ስያሜውን ያገኘው ህወሓት የትጥቅ ትግል ከጀመረች ከ42 ዓመታት በኋላ በመመስረቱ ነው ይባላል። አርሚ 42 በትግራዩ ጦርነት ወቅት በትግራይ ኃይሎች እጅ የነበሩና ከኢትዮጵያ መከላከያ ሰራዊት እጅ የተነጠቁ መድፎችን፣ ታንኮችንና ሌሎችም ከባባድ የጦር መሳሪያዎችን በመጠቀም በትግራዩ ጦርነት ትልቅ ሚና ነበረው። እንደ መቀለ፣ ሽረና አድዋን የመሳሰሉ ከተሞች ከኢትዮጵያ መከላከያ ሰራዊት እጅ ወጥተው በትግራይ ኃይሎች እጅ እንዲገቡ አርሚ 42 ትልቁን ሚና ተጫውቷል። የትግራይ ጦርነት እስኪጀመር ድረስ በኢትዮጵያ መከላከያ ሰራዊት ውስጥ ከነበሩና በጦርነት ወቅት የትግራይ ኃይሎችን ከተቀላቀሉ የጦር አመራሮች መካከል አንዱ የሆነው ሜጆር ጀነራል ሀጎስ ገብረ ኪዳን የአርሚ 42 አዛዥ ሆኖ ሲያገለግልም ነበር። በኢትዮጵያ መከላከያ ሰራዊት ውስጥ የድሮን ስፔሻሊስት ሆኖ ያገለገለው ኮሎኔል ለተብርሃን ካሳ ደግሞ የአርሚ 42 ምክትል አዛዥ ነበር። የህወሓት ማዕከላዊ ኮሚቴ አባሏ ዘነቡ ካሳ ደግሞ የአርሚ 42 የፖለቲካ ክንፍ አመራር ስትሆን ወታደሮችን ከመመልመል ጀምሮ የክፍለ ጦሩን ፕሮፖጋንዳ በዋነኝነት ለሁለት ዓመታት ስታሳልጥ ቆይታለች። በፈረንጆቹ 2021 ከፍተኛ አቅሙ ላይ የደረሰው አርሚ 42 በወቅቱ ከ5000 እስከ 7000 ወታደሮች በስሩ እንደነበሩ ይነገራል። በቲዲኤፍ ውስጥ ብቸኛው መካናይዝድ ክፍለ ጦር የሆነው አርሚ 42 ከ30 በላይ ቲ ሰባ ሁለት ሩሲያ ሰራሽ ታንክ፣ ከ50 በላይ ቢኤም ወታደራዊ ተሽከርካሪ፣ ከ20 በላይ መድፎች ቢኤም የሮኬት ማስወንጨፋያ ና በርካታ ሀውዘሮችን ታጥቆ የሚንቀሳቀስ የቲዲኤፍ አንድ ክፍል መሆን ችሎም ነበር። ከ500 በላይ ልዩ ኮማንዶዎች የነበሩት ክፍለ ጦሩ ለስለላ ብቻ የሚያገለግሉ ወታደራዊ ያልሆኑ ድሮኖችንም በአንድ ወቅት ላይ መታጠቁ ይነገራል ኤኬ 47 ፒኬኤም መትረየስና አርፒጂን የመሳሰሉ በሶቪየት ህብረት ዘመን የተሰሩ ከኢትዮጵያ መከላከያ ሰራዊት የሰሜን እዝ እጅ የተነጠቁ ጥቃቅን የጦር መሳሪያዎችም በአርሚ 42 ስር ይገኙ ነበር። በሱዳን ድንበር በኩል በሚገቡ የጦር መሳሪያዎች ራሱን ይበልጥ ያደራጀው አርሚ 42 የኢትዮጵያን ጦር ድሮኖች ለመምታት የሚያስችለውን የጦር መሳሪያም ታጥቆ እንደነበር በብዙዎች ይታመናል። አርሚ 42 በትግራይ ክልል በተደረገው ጦርነት የመቀለ ከተማን ከኢትዮጵያ መከላከያ ሰራዊት መልሶ በመንጠቅ ትልቅ ሚናን ተወጥቷል። በተለይም የኢትዮጵያ መከላከያ ሰራዊት 33ኛ ክፍለ ጦር 15 ቲ72 ታንኮችን መማረኩን የትግራይ መገናኛ ብዙሀን ከዚህ ቀደም ዘግበውት ነበር። ጦርነቱ ከትግራይ ክልል ወጥቶ ወደ አፋር ክልልና አማራ ክልል መዛመት ሲጀምርም አርሚ 42 በበርካታ አውደ ውጊያዎች ላይ ተሳታፊ ነበር። የኢትዮ ጅቡቲን መስመር ለመያዝ በተደረገው የሚሌ ጦርነት፣ ላሊበላ ላይ በተደረገው ውጊያ፣ ደሴ ከተማን በመቆጣጠርና እስከ ሸዋ ሮቢት ድረስ በመጓዝም አርሚ 42 ተሳትፎ ነበረው። ቲዴፍ ከአፋርና አማራ ክልል ተመቶ ሲወጣና ከጥቂት ጊዜ በኋላም በትግራይ ክልል ዳግም ጦርነቱ ሲከፈት አርሚ 42 በሽረ ለወራት ተዋቅቷል። በሽረ ከተማ ከበባ ውስጥ የገባው የቲዲኤፍ ኃይል ወደ ኋላ እንዲያፈገፍግ አርሚ 42 ለሁለት ሳምንት የኢትዮጵያ መከላከያ ሰራዊትንና የኤርትራን ሜካናይዝድ ክፍለ ጦር ለሁለት ሳምንት ያክል ይዞ መቆየቱም ይነገርለታል። ታዲያ በሽሬው ውጊያ አርሚ 42 60 በመቶ የጦር መሳሪያውንና የሰው ኃይሉን አጥቷል። የትግራይ ጦርነት በፕሪቶሪያው ስምምነት ሲቋጭ ታዲያ አርሚ 42 ያሉትን ታንኮች፣ መድፎችና ከባባድ የጦር መሳሪያዎችን ለኢትዮጵያ መከላከያ ሰራዊት አስረክቧል። አሁንም ድረስ ጥቃቅን የጦር መሳሪያዎችን ለፌዴራል መንግስት ያላስረክበው አርሚ 42 የተወሰነው ክፍሉ የፕሪቶሪያውን ስምምነት ያልተቀበለ ሲሆን፣ በተንቤን ተራሮች ላይ መሽጎ እንደሚገኝም ይገመታል። በአሁኑ ጊዜ አርሚ 42 በዶክተር ጽዮን ገብረ ሚካኤል ለሚመራው ክንፍ ታማኝነቱን አሳይቷል። የኢትዮጵያ መንግስት በአሁኑ ጊዜ ከዚህ ቀደም አርሚ 42 በነበረባቸው አድዋ፣ ሽረ፣ አክሱምና መቀሌ ከተሞች ተደጋጋሚ የድሮን አሰሳ ያደርጋል። 2021 ላይ ወጣ መረጃም የሱዳን ጦር አመራሮች አርሚ 42 ውስጥ ተሳትፎ እንደነበራቸው አጋልጠዋል። አርሚ 42 ወልዲያ ላይ በተደረገም ጦርነት ያልተፈቀደ ኬሚካል ተጠቅመዋል በሚልም በአማራ ኃይሎች ክስ ሲቀርብበት የነበረ ጦር ነው። የትግራይ ኃይሎች አሁናዊ አወቃቀር የቲዲኤፍ መዋቅር ሙሉ ለሙሉ በሚባል ደረጃ ቢፈርስም በየቦታው ግን ራሱን አደራጅቶ ተቆራርጦ የተቀመጠ ኃይል አለ። የቲዲኤፍ ምዕራባዊ ህዝብ በወልቃይት በኩል ያለውን ግጭት የሚጠብቅ ሲሆን ከኤርትራ ጋርም ፊት ለፊት ተጋፍጦ ይገኛል። ምስራቃዊው የቲዲኤፍ ኃይል በራያ ግንባር ተሰልፏል። ሂድሪ እየተባለ የሚጠራው የወጣቶች ክንፍ ደግሞ መቀሌና ሌሎችም የትግራይ ዋና ዋና ከተሞች ውስጥ በተጠባባቂነት ተቀምጧል። ከሱዳን ድንበር በኩል በህገ ወጥ መንገድ የሚገቡ የጦር መሳሪያዎችን በዋነኝነት የሚታጠቀው ቲዲኤፍ ኤኬኤም 47፣ አርፒጂ እና ጸረ ታንክ ሮኬቶችን እንደታጠቀም ይነገራል። ለስለላ ብቻ የሚያገለግሉ ወታደራዊ ያልሆኑ ድሮኖችንም ከዚህ ቀደም ለኢትዮጵያ መከላከያ ሰራዊት አስረክብ ያለው ቢልም የተወሰኑት በእጁ ይገኛሉ የሚሉ በርካቶች ናቸው። በቂ የአየር መከላከያ የሌለው መሆኑም ያለውን ከባባድ መሳሪያ ለኢትዮጵያ ማስረከቡና በውስጡ ያለው መከፋፈል የቲዲኤፍ ደካማ ጎኖች ናቸው ብሎ ማንሳት ይቻላል። ቲዲኤፍ በአሁኑ ጊዜ በሁለት ተከፍሏል የሚባል ሲሆን አንደኛው ክንፍ የትግራይን ዳግም መታጠቅ የሚፈልግ ትግራይ ራሷን የቻለች ሀገር መሆን አለባት የሚልናም ታማኝነቱም ለዶክተር ደብረጽዮን ገብረ ሚካኤል የሆነው ክንፍ ነው። ሌላኛው ክንፍ ለጊዜያዊ መስተዳደር ለአቶ ጌታቸው ረዳ ታማኝነት ያለው ሲሆን ከፌዴራል መንግስት ጋር መልካም ግንኙነት በመፍጠር ትግራይን መልሶ መገንባት፣ ወታደራዊ አማራጮችንም የማይፈልግ ክንፍ ነው። ቲዲኤፍ በትግራይ ክልል ውስጥ እንደ መቀለ አድዋና አክሱምን በመሳሰሉ ከተሞች ውስጥ በኢትዮጵያ መከላከያ ሰራዊት ጋር ተፋጦ የነበረ ሲሆን የክልሉ ጊዜያዊ አስተዳዳሪ ጌታቸው ረዳ በሰጡት አስተያየት ግን የኢትዮጵያ ጦር ከተሞቹን በቅርቡ ለቆ እየወጣ ይገኛል። የዶክተር ደብረ ጽዮን ክንፍ የቀድሞ የቲዲኤፍ ዋና አዛዦችን ጨምሮ የክልሉን ሚሊሻ የትግራይ ወጣቶች ቡድን ወይም ሂድሪን የማኅበረሰብ ኔትወርኮችንና የትግራይ ዳያስፖራ ማኅበርን በስሩ አካቷል። ድምፅ ወያኔን ጨምሮ በርካታ የማኅበራዊ ትስስር ገጾችና ማኅበራዊ አንቂዎችንም ከጎኑ አሰልፏል። ጊዜያዊ አስተዳደሩ በጌታቸው ረዳ እየተመራም የተለያዩ የትግራይ ከተሞችን ያስተዳድር የነበረ ሲሆን እርዳታ የማከፋፈልና የፌዴራል መንግስትን ፈንድ የመቀበል ሚናም ነበረው። የመከላከያ ሰራዊትን ከትግራይ መውጣት ተከትሎ የትግራይ ፖሊስ ኃይል በጌታቸው ረዳ ስር ሲተዳደር የነበረ ቢሆንም የደብረ ጽዮን ክንፍ የተለያዩ ከተሞችን መቆጣጠር ሲጀምር የፖሊስ ኃይሉ ምላሽን አልሰጠም። የኢትዮጵያ ፌዴራል መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረትና ዩናይትድ አረብ ኤምሬት የጌታቸው ረዳን ክንፍ እንደሚደግፉ ይነገራል። የኢትዮጵያ መንግስት በትግራይ ክልል የሚገኙ ባንኮች፣ ቴሌኮሙኒኬሽን አገልግሎቶችናም የነዳጅ አቅርቦትን የሚቆጣጠር ሲሆን በክልል ውስጥ ለውጥ እንፈልጋለን የሚሉትንም ሲደግፍ ተስተውሏል። በትግራይ ጦርነት ቀጥተኛ ተሳትፎ የነበረው የኤርትራ ጦርም 15000 ወታደሮችን አሁንም ድረስ በትግራይ ክልል ውስጥ ማቆየቱ ይነገራል። 70 በመቶ የትግራይ ወጣት በአሁኑ ጊዜ ያለ ስራ የሚገኝ ሲሆን የዶክተር ደብረ ጽዮን ክንፍ እነዚህን ወጣቶች ለጦርነት ለመመልመል ዝግጅት እያደረገም ነው። በገጠሩ አካባቢ ያለውን ህዋት የዘረጋው የፖለቲካ ኔትወርክም የዶክተር ደብረ ጽዮን ደጋፊ ሲሆን ህድሪ የተሰኘው የወጣቶች ቡድንም ከዶክተሩ ጎን ቆሟል። የትግራይ ኦርቶዶክስ ቤተ ክርስቲያንም በክልል ውስጥ የኤርትራ ጦር መኖሩን ባይደግፍም የትግራይን ሀገርነት በተደጋጋሚ ሲሰብክ ተስተውሏል።